ግልጽ ባልና ድምፃችሁን ከፍ አድርጋችሁ ለመጠየቅ ትሞክራላችሁ። እንሻላ የበለጠ ግልጽ እንዲሆንና ሼክም ለእናንተ ምላሹን በትክክል እንዲመልሱላችሁ ማለት እንሻላ። ሼክና አለ ወሳል እንሻላ መርሃባ። ደህና ቆያችሁ፣ እንኳን ደህና ቆያችሁ። እንሻላ መርሃባ አንዳንድ ጥያቄዎችን እያነሳን እንቆያለን። እንሻላ ተመልካቾች እስኪደውሉ ጥያቄያችን ፌስቡክ ኮሜንት ላይ ተጻፈ ነው በበሽታ ምክንያት

ያው የሚቻለውን ነገር አልችልም እያሉ መዝለፍለፍ መስነፍ የለብንም። እንደምንም ያው መሞከር ያስፈልጋል ማለት ነው። ስለዚህ አማራጮችንም ያደረገው አላህ። ለዚህ ነው አንዱ ሲያቅጥ በሌላው እንዲጠቃ። ስለዚህ መጾም ካልቻልክ በሽተኛ ሆነ፣ ያው አላህ ፈቅዷል። ኢካኖሚኩ መሬቶ ነው አላሰፈር ብሏል እና ማለት ነው። ግን ቀዶውን በሚመለከት የሚያድን ከሆነ በሽታው የሚያድን አይነት ከሆነ ተስፋ ካለው አያስቸኩልም እስከምትድን ድረስ ብሎ ይቀመጥ ችግር የለውም። ምናልባት የማያድን ነው ብለው ባለሙያዎች ምናምን ከዚህ በኋላ ለዛም የሚያበቃ ነገር አይደለም የሚሉ ከሆነ አማራጩ መመገብ ነው የሚሆነው፣ ማለት ነው መመገቡ ደግሞ ከሌለህ ከሌለ ምንም ማረግ አይቻልም ትተዋለህ ማለት ነው። ምናልባት ሞት ከመጣ ቤተሰብ ሊተካው ይችላል። ቤተሰብ ፈቃደኛ ከሆኑ ቤተሰቦች ተከፋፍለው ቢሆን ይጦማሉ ማለት ነው ከቻሉ። አለበለዚያ አንተ እስካልቻልክ ድረስ በተጨባጭ እንደማትችል አረጋግጥ፣ ስንፍና እንዳይጨምርበት ማለት ግን፣ ማትችል መሆኑ ከተረጋገጠ ቀዷውም ክፍያውም ሊቀርልህ ይችላል ማለት ነው። ዘን እንሻላ ሌላኛው ጥያቄያችን ሼክ፣ ኤዕቲካፍ ላይ ዝም ብለው ከስራ ቦታ ወይ ከትምህርት ቤት ሳያስፈቅዱ ኤዕቲካፍ ይገቡና መጨረሻ ላይ ሲመለሱ አሞኝ ነው ብለው እና የተለያዩ ምክንያቶችን እንደ ምክንያት ያቀርባሉ። እነሱ ግን ይቀሩት ለኤዕቲካፍ ለመግባት ነው እና ይሄ ነገር እንዴት ይታያል? ወዝሮ ከአቅባሁ ይባል። እንዲ አይነት ነዘንብ ወንጀሉ ምክንያቱ የበለጠ አስቀያሚ ነው። መጀመሪያ ያለው አይዋ ዋጅብ ያላረገው ነገር ላይ ለምንድን ነው ይህን ያህል ዋጅብ አላደረገም። ከቻለ ከተመቻቸለት ነው እትካ ማድረግ ያለበት ማለት ነው። ስለዚህ በኢባዳ ምክንያት ቀርቶ ሲያበቃ ታምሜ ነበር ማለት ውሸት ነው። ውሸት ደግሞ ከባድ ወንጀል ነው ማለት ነው እና መለሜዲያ ከወለዙሪ ዋላ መለቢ ፈለይስላ ሀጅት የዳ ጠማ ሆሸራቦ ከነ ጾሙ ራሱ አደጋ ላይ ይጥላል ማለት ነው ይታመማ ታም ብያ አመካኛለሁ ብሎ ይህን አቅዶ ነው። ይህን ካቀደ ዙር ላይ ነው ማለት ነው። ስለዚህ አያስፈልግም። ሙላት ከፋርጌ ያለ ብሎ ለማውራት ነው ምንድ ነው እዛው የሚችለውን ትምህርት ቤቱ ነው። በትርፍ ጊዜ ቁርአኑን ይቅራ፣ ባዳውን ያደርግ። ግድ መስጅድ መዋል ግዴታ ነው አልተባለም ማለት ነው። የቻለ ሰው ያደርጋል። ያልቻለ ደግሞ ያው ስራውን እየቀጠለ ማንኛውም ሰው ነጋዴውም ንግዱን እየቀጠለ ተማሪውም ነው ያለው በሙሉ አስተማሪውም የመንግስት ሰራተኛውም ሁሉም ስራው ላይ ሆኖ አይደል የሚጦሙ። ስለዚህ ለምንድ ነው እቲካፍ ግዴታ የሆነ ይመስል ይህን ያህል ውሸት እስከ ማዋሸት ድረስ የምንሄደው? አያስፈልግም። ትምህርቱን መቀጠል አለብ ማለት ነው እንጂ ውሸት፣ ይህኛው ሱና ነው ሙስተሀብ ነው፣ እቲካ መቀመጥ ግን ውሸት ደግሞ ምን ከባሪ ትኑ ነው ከባድ ወንጀል ሱና ሰ አገኛለሁ ብለው

ይደውላሉ እንሻላ ዋሌይኩም ሰላም ጥያቄ እናቴ ረመዳንን አሁን ስኳርም ግፊት መድኒት ትወስዳለች እና ማለት ነው ልክ ሰባት ሰዓት ሲያልፍ ያንቀጠቀጣታል በቃ እንትን ማለት አልቻለኝ መቀጠል እና ፆሙን አቋረጠችው ከዛ ከፋራ የምትከፍለው ገንዘብ ደግሞ የላትም እና ያንን እንዴት ማድረግ ነው ዝም ብላ መኖር ብቻ ያለበት ወይስ እንዴት ማድረግ ያለበት ጃሜል እንሻላ ተሰምቷል። ሁለተኛ ጥያቄ ደግሞ እርጉዝ አፈር የአፈር ሽታ በጣም እርጉዝ የሆነ ሰው በጣም ደስ ምን ሽታ ያለው ማሽተት የሚወድ ማለት ነው፣ እና ደግሞ መቅመስ አፈሩ እና እንደዛ ማለት እንዴት ይታያል? ሰራዊ ማሽተትና መቅመስ ነው እህታችን። እናም ደግሞ አፈሩንም መብላት ማለት ነው እንዴት ይታያል? በሌላ ጊዜ አይደለም እርጉዝ ሲጎም ብቻ አይዋ

እግሬ ካልቻለች አላህ ህመምተኞችን ፈቅደዋል ፈቅዷል እንዲበሉ ማለት ነው። አካሚኩ መሪዶን አው አላ ሰፈር እናንተ ህመምተኛ የሆነ ወይ በአድካሚ ጉዞ ላይ ያለ ሰው እደቱ ሚን አያሚን ኡኸር አሁን የማይችል ከሆነ ይተውና በሌላ ጊዜ ከተሻለው በዛ መተኪያውን ይጦማል ነው የተባለው ማለት ነው። ምናልባት የተስፋ አይቆረጥም። አሁን መድኃኒቷን ተከተል። ራሷን አደጋ ላይ መጣል የለባትም ማትችል ከሆነ ሞክራዋለች ተተዋውጦም። ስለዚህ ምናልባት ወደፊት ተተሻላት የዛ ጊዜ ቀዷን ታወጣለች። ካልተሻላት ደግሞ ያው አላህ ታቅም በላይ የሆነ ነገር አያስገድድም እና ብዙ መጨናነቅ አያስፈልግም ማለት ነው። ሞክራ የሚያማት መሆኑ ከተረጋገጠ ትንትበል ከፋራ። እስከቻለች ዛሬ አሁን ተቻለች ተወድሁ የሰጠ ትቀጥላለች ካልቻለች ደግሞ ተስፋ አይቆረጥም። ሽታውም ልትድን ትችላለች፣ ወይም ደግሞ አላህ ገንዘብ ሊሰጣት ይችላል። ሲደርስ ይታያል ማለት ነው። አፊያም ከተሻላት ማንኛውም አፊያ ወላቱልቁ ቢአይዲኩም ኢለትተህሉካ እራሳቸውን አደጋ ላይ አትጣሉ ብሏል። አላህ እንደ ታቅም በላይ እየሆነ እንደ መታገል አያስፈልግም ነው። ሁለተኛዋ ጥያቄዋ ደግሞ ነብሰ ጡር ሲሆኑ አንዳንድ እናቶች አፈር ማሽተትና መብላት በጣም ደስ ይላቸዋል እና እንዴት ነው ይሄ ነገር ከሸሪያ አንጻር ነው ያለች። ማሽተት ይቻላል፣ ችግር የለውም። አበር መብላት አብላት ግን አይቻልም። አፈርም ሆነ ድንጋይ ብረትም፣ ወደ ወድ የሚገባ አካል ያለው ነገር አይፈቀድም ማለት ነው። በተራዊህ በረመዳን ሳይሆን በረመዳን ውጭ ለማንኛውም ጊዜ ተበላጅ፣ ያው ጦሙ መፍረስ አይቀርም። ጃሚል እንሻ አላህ ተመልሶላታል። ሰምታለች ይመስለኛል። ራሱ አፈር ማብላት ይፈቅዳሉ የሚለውን የሚለው ሌላ ጥያቄ ያስነሳ። አፈር ማብላት እሱ ይፈቅዳሉ የሚለው ራሱ አከራካሪ ነው። ምናልባት ለመድኃኒት ምናምን ከሆነ ሙባህ ነው፣ ችግር የለውም። ዝም ብሎ ግን እፈልጋለሁኝ በሚል አፈር መብላቱ ጥሩ አይሆነው ጾመኛም ላልሆነው ማለት ነው። እንደ መድኃኒት እንደ መድኃኒት የሚቆጠር ከሆነ የሚያስታግስ ነገር ምናምን ካለች እንሻላ ሰምታለች ይመስለኛል። ሌላው እህታችን የጠየቀችው ጥያቄ ቤት አለኝ። መርሐባ ጥያቄውን ከመጠየቅ በፊት መስመር ላይ ገብተዋል። ሄሎ አሎ። እየቆየ ነው የሚደርሰው ድምጽ ለዛ

አታመልሳት ገባ ይሆናላታችን ቤት አለኝ በስሙ ያለ ነው። የራሷ ቤት ነው። ባልየው ደግሞ ለስራ እንሽጠውና ስራ እንስራ እያለኝ ነው እና እኔ ደግሞ መሸጥ አልፈለግኩም ቢያልኩት ሀቁን ማጓደል ይሆንብኛል ወይ የሚል ጥያቄ አለ። ይህ መልካም ጥያቄ ነው። ለሌሎችም የዋዎች አስተማሪ እንዲሆን እንፈልጋለን። ብዙ መጥላፊዎች ሴቶችን ብዙ ጊዜ ለትዳር ፈልገው ሳይሆን ገንዘብ እንዳላቸው አጥንተው ነው የሚመጡት ብዙዎቹ ቤት አላት ወይም ደግሞ የንግድ ቦታ አላት። የተለያየ ነገር እንትን ይሉና እሷን አግብቼ መጠቀም አለብኝ ይሉና እንዳውም ባለትዳር የሆኑ ደብቀው አላገባሁም ብለው አታለው ሁሉም ይገቡ አሉ። ስለዚህ አንቺ እንዳትነጠቂ ቤትሽን መጠንቀቅ አለብሽ። የአንቺ ቤት እስከሆነ ድረስ ምንም ሐቅ የለውም። አንቺ ባላመንሽበት ነገር እሱ ስለጠየቀ ብቻ ሐቅ አለብኝ ብለሽ እንዳትፈግጅ መጠንቀቅ አለ። ብዙ እህቶች ተበልተዋል በዚህ አይነት ራሳቸው እየደጎሉ እያለቀሱ የሚነግሩን ብዙ ናቸው። ዳርጎ አምኔ ወድችሻለሁ ምናምን ብሎ ይህን ያህል ገንዘብ ነበረኝ ስራ እንስራበት ብሎ ሰጠሁት፣ ወርቄን ሽጭ ሰጠሁት፣ የማይሉት ነገር የለም። ቤቴን በስሙ አሰራ ከዛ በኋላ ዘወር በይ ብሎ አባረረኝ እያሉ ማአት ናቸው። ስለዚህ ያው ሞጥለውፊዎች ብዙ ጊዜ ዚ አይነት እንደ ስራ ይቆጥሩታል። ዙልም ምናምን የሰው ሀቅ ነው የሚባል ነገር አያውቁም። አንዳንዱ ምናልባት በቅድ ልቦና የተሻለ እንሰራ ደን ሊል ይችላል። አብዛኛው ግን ያጋጠመን እስካሁን ድረስ አታላዎች ናቸው። የወደደ መስሎ ቋሚ ባለታ ያረገኛል ብላ ሁለንተናዋን ትሰጠዋለች። ከዛ በኋላ ራሱን ታስተካከለ በኋላ ዞር በይላታል። ሌላ ሰው ያገባባታል። በሷ ቤት በሷ ቤት ሌላ አግብቶ የሚያስገባ ሰው አለ። ይህን መጠንቀቅ አለብሽ። ገንዘቡንም ደግሞ በአሁኑ ጊዜ አስተማማኝ አይደለም። ተተሸጠ በኋላ እሱ በማታውቂው ጉዳይ እንደዚህ ሆንኩ ምናምሩ ለሌላ ጉዳይ አውሎ ዘወር ሊል ይችላል ማለት ነው። ስለዚህ የእሱ ሀቅ ቢኖር ኑሮ አብሮ ተመካክሮ ያው የተሻለን ስራ ቢባል ምንም አይደለም። የአንችን ገንዘብ እንደገና ወስዶ ስራ እንሰራለን የሚለው ትክክል አይደለም እና ተጠንቀቂ፣ ሌሎችም ተጠንቀቁ። በጣም ብዙ ልጆች ናቸው አረብ ሀገርም እየደወሉ እንደዚህ ተበላሁ እያሉ የሚናገሩት፣ እዚህም በባል ብቻ ሳይሆን በወንድም በአባት የሚዘርፉ አሉ። በተለያየ አባት እንትን ይገዙ፣ ቤት ስሩ እንላሉ፣ ያሰራሉ። በስማቸው ያሰሩትና ኋላ ሲመጡ ዞር በይ ብለው የቀሙ አሉ። እንደዚህ ወንድም እንኳ ሳይቀር አባት እንኳ ሳይቀር ማለት ነው። ስለዚህ ተጠንቀቂ፣ ይህን በጭራሽ መፍቀድ የለብሽም ነው ጀሚል እንሻላህ፣ ጥሩ ምላሽ፣ ሸይኻችን። ጥያቄ እናስተናገድ። ሄሎ፣ ሰላም አለይኩም። ወአለይኩም አሰላም ወራህመቱላህ። ድምፅ ራቅ ይላል እህታችን፣ በጣም ሩቅ ነው። ሁለት ጥያቄዎች አሉኝ። ድምጽ ግን በጣም ሩቅ ነው እህታችን። አንደኛው ድምጽ አይሰማም እህታችን፣ አሁን አይሰማም ጨመርበት። ለምን ትንሽ ከፍ ቢል ጥሩ ነው። እሺ፣ ሰላት በምንሰግድበት ሰዓት ንያ ስናደርግ በቀልባችን ነው የምናደርገው፣ ነው በአረበኛ ተርቲቡ ማለት አለብን? ነይቱ ሰሊ አርባ ረካ ምናምን። ሁለተኛው ጥያቄ ደግሞ እህታችን ድምጽ፣ ወደ ሁለተኛው ሳናልፍ የመጀመሪያው ጥያቄ አሁን አይሰማው ሩቅ ነው ወይ መልሰሽ ከደወለች እህታችን ቅጣላይሰማ ራቅ ያለ ነው ግልጽ አይደለም ጥያቄው መልሰሽ ትደው ያለች እህታችን ወይ ከፍ አርጊ ድምፅሽን ወይ እንደገና ተዘጋጅተሽ ደግመሽ ደውይልን እህታችን እዚያ ደግመሽ ደውይልን እህታችን ሰላም ራስ መስሩ መርሐባ። እንሻላ ጊዜ አይባክም እ ሌላ ጥያቄ ሼኸና፣ አጅነቢ የሆነችን ሴት መጨበጥ ጾም ያበላሻል ወይ የሚል ጥያቄ አለ። እንሻላ አዎ፣ ያው ፉቀሃዎቹ በስሜት ከሆነ ያበላሻል የሚሉ አሉ በብዛት ስሜት ከሆነ ያው፣ ቤተሰብ ካልሆነች እንደናት እንደ እህት ልጅ ምናምን ከሆነ ችግር የለውም። ባዕድ ከሆነች ግን አጅነብይ ከሆነች ለማግባት የሚያስችል እርቀት ከሆነ በስሜት መጨበጥ አይፈቀድለትም ማለት ነው። ዝም ብሎ ድንገት ሳይታሰብ እቃ ሲቀባበሉ ምን ቢሉ ሰውነት ቢነካካ ሳይፈልጉት ያ ምንም ችግር የለውም። አይዋ ሌላኛው ጥያቄ ልጅ እርግዝና ላይ ሆነው የልጅ በማጥባት ልጅ ሲያጠቡ በልጅ ምክንያት ጾሙን ያቋርጣሉ በማጥባት ምክንያት ማለት ነው ቀባይ ወጅብብና ነው የሚለው አለ። አዎ ቀቷማ አይቀርም። ፈቀድ ያለው ነው መጀመሪያ እንትን ማለት እንጂ ከቶ አይቀርም። ራሷም ያው እያጠባች ማትችል ከሆነች አንዳንዶቹ ያው ያዞረኛል፣ ያቅለሸልሸኛል፣ ችግር ይፈጥርብኛል የሚሉ አሉ። እርግጥ ነው ማጥባት ከባድ ነው እና ያው ሰውነቷ ጡት በሚስባት ጊዜ ከሆዷ ያለው ምግቡም ራሱ ወዲያው ያልቃል ማለት ነው። ስለዚህ ልጁ ያው በመደበኛ ማጥቢያ ጊዜ ውስጥ ከሆነ ድረስ መጥባቱ መብቱ ነው። እሱን ደግሞ አላጥባህም ካለች እሱም አደጋ ላይ ይወድቃል፣ ታጠባሽ ደግሞ እሷ ትጎዳለች። ይሄ ከተረጋገጠ ማፍጠር ትችላለች ማለት ነው። ቀዷው ግን አይቀርም። በሌላ ጊዜ ውዝፉን ምን ያህል ቀን እንደበላች መዝግባ ታስቀምጣለች። ያንቀስ እያለች ልጁ ሲጠነክር ታጣለች ማለት ነው። አይዮ እንጀም ኢንሻአላህ። ሌላኛው ጥያቄያችን ጀናባን ከሰሑር በኋላ መታጠብ ይቻላል ወይ? አዎ፣ ይቻላል። ምናልባት ግንኙነቱ ላይ እንዳይደርስባቸው እንትኑ ፈጅር መጠንቀቅ እንጂ መጀመሪያ ግንኙነት አድርገው ወቅቱ ተጠበባቸው ሰሑር እንዲያስቀድሙና ተፈጀረም በኋላ ቢታጠቡ ምንም ችግር የለውም።

የአንድ ሰው የሚቋረጥ ምንም አይደለም። ካላስተካከለ አንድ ሁለት ነው። ጀሚን ኢንሻላህ ረፍት ወስደን ተመልሰን ንግባ ኢንሻላህ ሼክ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን አፍታ ረፍት ወስደን ተመልሰን እንገናኛለን። እስከ ዛ ድረስ አብራችሁን ቆይ። ሰላሙ አለይኩም ወራህመቱላሂ በረካቱ።

ሽባሉ ጀሮ ተገኘ በተወጀደው ብስምላ አልሐምዱሊላህ ወሰላቱ ወሰላሙ ረሱሊላ ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከእረፍታችን ተመልሰን ተገናኝተናል። እንሻላህ ከሼኻችን ጋር ድጋሚ ቆይታ እናደርጋለን። በምትደውሉ ሰዓት ድምፃችሁን በተቻለ መጠን ከፍ ለማድረግ ትሞክራላችሁ፣ ጥያቄዎቹ ግልጽ እንዲሆኑና ሼኽም በግልጽ ጥያቄዎቹን ሰምተው እንዲመልሱላችሁ ማቶ እንሻላህ ና ጥያቄዎችን እናስተናግድ እንሻላህ። ሱና ጾምንና ዋጅብን በአንድ ላይ መነየት እችላለሁ ወይ ሚሉም አሉ። ይህ የሚያስገርም ጥያቄ ነው። እንዴት አድርጎ ሁለቱ በአንድ ሊሄድ አይችልም። በዚህ ከሆነ ዙሁርና ሱናውን አብረ መነይተል ሲሰግድ ነው ማለት ነው። በዚህ አይነት ቀብልያ ያመለጠውም ቀብልያውን ጨምሮ ወይም የቸኮለውን የዱቢ ወስዶ ባድያውን እንደማድረግ ማለት ነው። እንደ አይነት ማዕቁል ያልሆነ ነገር የለም። ማንኛውም ሶላት ኒያ የሚባለው ነገር አንደኛ ያው ለአላህ ምስራውን ስራ ኢክላስ ለማድረግ ነው። ሁለተኛ ደግሞ ዋጅብና ሙስተሀቡ መለያ ነው። ፈርዱን እንደ ፈርድ ነው የምትነይተው፣ ሱናውን እንደ ሱና ነው የምትነይተው እንጂ አንድ መሆን አይችልም። እጦም ላይ ደግሞ ስንመጣ በአንድ ቀን ሁለት ቀን ጦም ሁለት ጦሚ የለም ረመዷን ራሱ ጊዜው የራሱ ብቻ ነው ምንም ነገር አይቀበልም ቀዷን ቢኖርብህ ነዝርም ቢኖርብህ ምንም ቢኖርብህ የፈለገው ነገር በረመዷን ቦታ የለውም ማለት ነው ቦታው የራሱ ብቻ ስለሆነ ማለት ነው ስለዚህ ሱናና ፈርድ የሆነ ነገር በአንድ አጣምሮ መነየት ስተት ነው አይቻልም መርሐባ

መርሓባ ኢንሻላህ፣ ቀድሞ የተላከ ጥያቄ እንጠይቅና ከዛ በኋላ ጥያቄዎቹ እናስተናግዳለን ኢንሻላህ። ከአዛን በኋላ የስሑር ነግቷል ብሎ አዛን ካለ በኋላ ወቅቱን ሳይሆን ገና ነውና መብላት እችላለሁ ወይ? እንዳንድ ጊዜ ማእዚኖች ቀድሞውን አዛን የሚሉበት አጋጣሚ ገጥሞት መሰለኝ ጥያቄዎችን አዎ ዋናው ፈጅር መውጣት አለመውጣቱ ነው። አዛኑ እዚህ እንዲሳሳት ይችላል። አንዳንድ ጊዜ ተንቅልፉን ተነስቶ ተንጎሻጎ ሳያረጋግጥ ትን ይላል። ስለዚህ እርግጠኛ ጊዜው ገና ነው እስካልክ ድረስ አዛኑ በመሰረቱ ለሶላት እንጂ ለጾም አይደለም እና ወቅቱ እስካልደረሰ ድረስ ታረጋገጥክ አዛን ተብሏል እና ወቅት ቢኖርም አይቻልም አይባልም። ትችላለ መብላት ማለት ነው። ግን አረጋግጥ፣ እሱን ተሳሳተ ስትል አንተ እንዲያተሳሳት ማለት ነው። አይባ መርሓባ እንሻላ። ሌላው ምን ጥያቄያችን ደግሞ ገጠር አካባቢ ላይ በረመባን ሸዋር መታጠብን እና ደግሞ ሽቶ መቀባትን የመሳሰለ ነገሮችን አይቻልም ብሎ የሚከለክሉሉ እንዴት ነው ይሄ ነገር ሚላል? ብዙ ጊዜ ያው እንግዲህ ለተባለው ገጠር አካባቢ ፊቅ ኪታቦችን ተመርኩዘው ነው ማንኛውንም ነገር የሚሰሩት። አማራጭም የለም፣ እዛ ነው መስራት ያለባቸው። ግን አንዳንድ ጊዜ እነዚያ ፊቅ ኪታቦች ከሀዲሱ ጋር የሚጋጩበት ሁኔታ ይመጣል። በሶሄ የመጣ ሀዲስ ቡኻሪ ሙስሊም የዘገቡትን ሀዲስ ፉቃው ላይ ክረሁ ያህሩሙ ብሎ ይጽፈዋል። እንግዲህ እነሱ እዝር አላቸው። በወቅቱ ሀዲሱ አልተሰራጨም ነበር በሀገራችን ያው ተጥንት ጀምሮ ተሌላው አለም ጋር ያለው ግንኙነታችን ደካማ ስለሆነ ያቸው ፊቄ ናት ሀነፊያ ሆነ ሻፊያ ሆነ አማራጭ የለም። ያ ፊቄ ደግሞ እንግዲህ የሚችሉትን ማስረጃ ያገኙትን በዛ አገኙት ይጠቀማሉ። የሌለውን ግን ወይ ጁዙ ነው ወየሮሙ ህሩሙ ወይ ሄሉ ወይ ባሁ ተብሎ ነው። ማስረጃ የለም። ለምን ሆነ ያ በቁንጽል የሚቀመጥ ነገር የሰዎች ግምት ነው ማለት ነው። እነሱ ሊያጠፉ ፈልገው አይደለም፣ ጥንቃቄ ለማድረግ ነው ግልጽ ማስረጃ ስላላገኙ፣ በቃ ያው ተበላይ የመጣላቸውን ነገር የህሩሙ ከአለም የህሩሙ እያለ ይቀጥላል ማለት ነው፣ የጅቡት አለም የጅቡት እያለ ይቀጥላል። ስለዚህ በአሁኑ ጊዜ ግን አልሐምዱሊላ የተለያዩ መረጃዎች ማታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ነው፣ ዋናው ምንጩ በእጃችን ነው ያለው በአሁኑ ጊዜ ማለት ነው። ስለዚህ ኪታቡላህ ና ሱነቱ ረሱልላ በግልጥ ያስቀመጡትን ነገር አንድ ሰው ተነስቶ ወይክረሁ ወይህርሙ ማለት አይቻልም ማለት ነው። ወትሮ ያሉት የወትሮዎቹ ኡዝር አላቸው አልደረሳቸውም ማስረጃ የለ። አዎ ያላቸው ያ ነው በዛ ተሰሩ ራሱ ይቀበላቸዋል። አላ የተጅታደን ውስጥ ተሄዱ ከአሷበ ፈለሁ አጅራን ወኢዛ አክጠአ ፈለሆ አጅር ነው የተባለው ማለት ነው። አሁን ግን ትክክለኛ ሀዲስ እየመጣ ከዛ ጋር የሚጋጭ ነገር ቅድሚያ መስጠት አግባብ አይደለም። እኔ ሀነፊ ነኝ ከዛ ፍንክቻ አለም፣ ሻፊ ነኝ ከዛ ፍንክቻ አለም። ታል ነቢዩን ጥለን በቃ ሻፍያ ተካ ናቸው ማለት ነው። ያን እንዳይሆን ጥንቃቄ ማድረግ ያስፈልጋል። እና ነቢዩ ጉዳይ በሚመለከት ከአነ የስተብሪድ በግልጽ መጥቶ አገራቸው እንደኛ ሀገር በጣም ሀራራ ነው፣ የተቃጠለ ነው። እንዳሁኑ ኮንዲሽን አልነበረም። ስለዚህ በሀይል ሀራራው ሲመላሳቸው ሁሉ ይደርቅ ነበረ። ያኔ ውሃ ቀዝቃዛ ውሃ አንጥተው በራሳቸው ላይ ይደፉ ነበር የሚለው በሶ ሀዲስ መጥተዋል ማለት ነው። ይሄ እያለ እንደገና የአንድ ሰው አይ ላይ ጁዝ ብሎ ማለት ነቢዩ ራሳቸው ተሳስተዋል እንደ ማለት ነው የሚሆነው። እና ምንም ችግር የለም። ማንም ሰው ሊል ይችላል አንድ ሰው ሁን ብሎ ሰውነቱን ለማብረድ ለመቀዝቀዝ ብሎ እንኳ ቢታጠብ ምንም የሚያደርገው ነገር የለም። በአፉ በአፍንጫው እንዳይገባ ብቻ መጠንቀቅ አለበት ነው። እና በነገራችን ላይ ደግሞ የመዛሄቦች ራሳቸው ኢዛ ሰበተልሀዲ ኢዛ ፈው መታቢ ብለዋል ሁላቸውም ሐዲስ ትክክለኛ የነዩ ቃል ተደረሳቸው የእኛን ቃል ወዲያ ጣሉና ሐዲሱን ቅድሚያ ስጡ ብለዋል። የእነሱን እዛዜ ራሱ ማክበር አለብን ማለት ነው። ትክክል። ኢንሻላህ፣ ሰዓት አልቋል እያሉ ነው የዛሬውን ዝለና ቋርጽ ነው። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የደረሱን ጥያቄዎች አሉ። ነገር ግን ከሰዓት አንጻር አንጻር እዚህ ላይ እንቋጨውና በቀጣይ ጥያቄዎቻችሁን ወደኛ የደረሱን ጥያቄዎች ከሼካችን ጋር በድጋሚ የምናያቸው ይሆናል ኢንሻ አላህ። እስከዛ ድረስ ግን የአላህ ስብሐነ ወተዓላ ጥበቃ አይለያችሁ እያለን የዛሬውን ፕሮግራማችን እዚህ ላይ እንጨርሳለን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ።